ሁለተኛ ወላሂ እስከምትል በጀመራ ቅንቅና ጓት ነበር። ከዛ በኋላ እኮ አስገባት። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ወደና የተከበራችሁ የበግ ወይት ቤተሰቦች እንዴት ናችሁ? ቆይታ በኋላ ብላ ሁሉ ውሸት አይሆንማ። በነገራችን ላይ ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ላይክም ማድረጋችሁን አትርሱ። እንደዚሁም ሀሳባችሁን ሀሳብ አስተያየታችሁን ከሚተር ላይ ማሳረፍ አትርሱ። እንግዲህ ያዩ ጉድ ማለቂያ የለውም። በስመያ ክብር ላይ ተረባ እንደነበረ ግን ልክል እንኳን አሳይቷ ማለት ነው። ልክል እንኳን ልክል እንኳን ልኮ አስገብቷታል ማለት ነው። ሴዳ እንደዚህ ወንድ ልክፍተር ቁፍጠል ክፍተር ስል ደስ ይላል ማለት ነው። አንዳንድ ጊዜ ምላሳምነት በቃ ያስገድላል የሚባለ እውነት ነው። እስኪ ደግሞ ሌላ ልጋብዛችሁ፣ ሌላው ልጋብዛችሁ ጉድ ስሙና፣ ከዛ እናንተ ተፈርዳላችሁ። ሰይድ እንዴት

አንድን ሰው ማለት ነው አይደለም፣ የሆነ እንደዚህ ስሜታዊ የሚያደርግ ነገር ስናገር ወይ ይገሩና በቃ የሆነ እሽጧ ከሰሰተ ከዛም በላይ ነገር ያደርጋል ማለት ነው። ምን ታመጣለህ አይባልም እየተናደድ ይሄ ልጅ እንዴት አያመጣም፣ አንቺ እራስሽ ምን አመጣሽ? በቀበቶ ላጣ አረገሽ ስ ምሽን ማለት ነው። አንቺ ምን አመጣሽ? አንቺ እራስሽ ምንም አታመጭም። አንቺ ነሽ ምንም ማውጣት ማትችው፣ አንቺ ነሽ ምንም ማታመጩው እንጂ እሽው አመጣ አንቺ ምን አመጣሽ? አንቺ ምንም አላመጣሽም። ሀቂቀተን አንዳንድ ምላሳም ሴቶች ማለት ነው ምላሳቸውን ብትሰበሰቡ ሀቂቀተን እባላ- ባላይ ባላይ በተለይ በቃ የሆነ ስሜታቸውን ለመቆጣጠር መሞከር መቻል አለባቸው። እና በሱመያ መያ ላይ እንደዚህ ናት። እች አሮጌት አሮጌትነት ክብር ነው። ሀቂቀተን አላህ ካልፈቀደ አላህ ካልሻተልን አሮጌትን የአሮጌትነትን ጸጋ አናገኘውም። የአሮጌትነትን ጸጋ የምናገኘው አላህ ሲፈቅድ ብቻ ነው። እኔ እንደራሴ ራሴ ያስተሳሰብ ነው። በቃ እኔ የማስበው የማውቀውም እንደዛ ነው። እና ቻሮጌት እችምን እችምን እችምን ከኋላ የመጣ አይን አወጣ ምን አደረገች ባሉ አለቀቀችልሽ ቤቷ አለቀቀችልሽ፣ ትታ ሄደች እንጂ እሷ ምን አደረገች? መስኪ ነው መማል አደረገች ማኳሷ። እንግዲህ ደግሞ አሁን ማለት ነው ጉድ የምትለውን እናንተ ብቻ ስሙ፣ አዳምጧት ብቻ ምንድን ነው ችግር፣ ከእሷ ላይ ምን አግኝተ ነው? ምንድን ያለት ገና ከድሬዳዋም ከመግባቱ ገና እግሩ ከመቀመጡ፣ እዚህ ወደ ሀረር የእጀ ፈልጋታለሁ ድሬዳዋ የእጀ ፈልጋታለሁ ያለ ነው። ምንድን ያረገች? ምንድን ያረገችበት? በጣም እርግጠኛ ነኝ፣ ወይ ሽንቷን አጠጥቷል። ቀዝቃዛ ሳይሆን ሙቅ ሽንቷን አጠጥቷል እንጂ ዝም ብሎ እኔ እያለው ምንድን የሚከተላት እሷ አንዴ ሀረር ነኝ ናሳይድ አንዴ ድሬዷን እና ሳይት ትላለች። ወይ አርፋት ትቀመጥ። ግራ ገባን እኮ። እንግዲህ ቤተሰብ ያስማችሁ ይሄን ይመስላል። ሀያት እንግዲህ እንድች እንድች አድርጓት ነበረ ነበር፣ ግን ልክ አስገብቷታል። ሳይት ማለት ነው። አንዳንድ ጊዜ በራሳችን ሲራዝም ላዝም፣ በራሳችን ማሳጠሪያ በትር ያኔ ምክር። ምክር በምክር ከሆነ አንዳንድ ሰው ምክር የማይረዳም ምክር የማይገባውም ሰው አለ። ስለዚህ ያ ሰው ደግሞ ካልገባውም ካልተረዳም በተለይ እንደዛ አልፎ የሚናገር ከሆነ ምን ታመጣለህ? ኧረ አውዝቤላ ምን ታመጣለህ? እኔ ከንግግሯ አንፃር ከሁኔታው አንፃር ይሄ ሲያንስባት ነው ብዬ ነው የማስበው። ሲያንስባት ነው ብዬ ነው የማስበው። ማለትም ከሁኔታዋ ማለት ነው። ትቷታል፣ አልመታትም፣ አስወላታል፣ ሳስቶላታል ብዬ ብለ ራሱ እንደው ሀሮም አይሆንብኝም አይባልም። ሌሎቻቸው እራሱ ማለት ነው የሆነ ትምህርት ልትወስዱ ይገባል። ትምህርት ልንወስድ ይገባል ማለት ሰው አንድ ሰው አንድ ሰው ወደድ አፈቀረ ማለት የሰው ሲናደድ አይማታም ማለት አይደለም እንግዲህ። ይማታል፣ ምክንያቱም እሱም የሰው ልጅ ነው። የሆነ የሚያናድደው ነገር ጭንቅላት ውስጥ ይፈጠርበታል። ስለዚህ ምን ታመጣለህ አይባልም ማለት ነው። ቤተሰብ እንግዲህ እስካሁን ድረስ ያለውን ነገር አሳይጃችኋለሁ። ቀጣዩ ምን እንደሆነ አናውቅም። አላህ በኸይረ ስራ ያገናኘን ሁላችንንም፣ እያላችሁበት አላህ ይጠብቃችሁ። ሌላ በተሻለ ነገር እስከምንገናኝ እስከምንመለስ ሰላማችሁ ዝቲ በሉ። ሰላሙ አሌይኩም።